አንድ ሀገር ነጻ ናት የምትባለው ነጻ ድንበር፣ ነጻ ህዝብና ነጻ መንግስት ሲኖራት ነው። እና መንግስታችን ከእሳቤው ጭምር የራሱን የሚሰራና ተጽዕኖና ከእጅ ጥምዘዛ ነፃ መሆኑን የሚያሳይ ልክ እንደና አባይ ግድብ አይነት ትልልቅ ነገሮችን ለመስራት እሳቤ ይዞ የራስን ተንስሶ የራስን መፈፀም ሁለተኛው አድዋ የሚል ይህንን ነው አጠቃላይ የተመለከ አፈወርቅ ወደ አንተ ልመለስ። በዚህ ሁለት ፕሮግራም ውስጥ ያየሁት አንድ የመደመር አራት መጽሐፍን በተለይ ደግሞ የመደመር መንግስት የሚለውን መጽሐፍ ጫን አድርገው የተናገሩበት መድረክ ነው። አድርጌም ወስዶ የመደመር መጽሐፍ ለእኔ ከመጽሀፍነቱ በላይ በቁጭት የታጨቀ መጽሐፍ ነው ብዬ ነው ማሰብ። ለእያንዳንዱ ነገር ሲሞን ሴኔክ ይመስለኛል፣ አያና ባለበት ሀገር አሜሪካን ውስጥ ታዋቂ የሆነ ጸሐፊ ነው። ሲሞን ሴኔክ ጎልደን ሰርክል የሚለው አለ። ወይም ደግሞ አንደኛው የሚያነሳው በመጽሐፍ ውስጥ የሚያነሳው ምንድን ነው? ስታርት ዊዝ ዋይ የሚል እንትን አለው። ለምን ብለህ ጠይቅ፣ በሱ ጀምር ይላል እና የጠቅላይ ሚኒስትሩ መጽሐፎች ውስጥ ብዙ ጊዜ የምናገኛቸው ነገሮች ምክንያቱን ይጠይቃሉ። ለምን ድሀ ሀገር ነው ሆነ ሲባል ለምን ድሀ ሆነ? ምክንያቱም በእኛ ታሪክ ውስጥ አልተለመደም። ለምን ብለ ስጠይቅ፣ በለምን ውስጥ ምክንያት አለ። ለምን ብለ ስጠይቅ፣ በለምን ውስጥ እውቀት አለ። ከታሪክ ባሻገር ማለት ነው። ስለዚህ ለምን ብሎ መጠየቅን የደፈረ መንግስት ነው። አሁን መደመርን ስታነሳው ለምሳሌ ለእኔ ስፔሲፊካሊ ለኢትዮጵያ ጄኔራሊ ለሶስተኛው ዓለም በተለይ ደግሞ ለአፍሪካውያን ውያን ገዢ የሆነ አስተሳሰብ ነው። ለምንድን ለምንድ ነው ገዢ የሚሆነው ስትል፣ ለምሳሌ የኢትዮጵያ አንደኛው መገለጫ ድሀ ሀገር ነው ሲባል እያንዳንዱ ሰው ውስጥ ሪሶርስ የለም ማለት አይደለም። ሪሶርሱ ቱ ኢንሲግኒፊካንት ሌቭል ተበትኗል ማለት ነው ለምሳሌ ያለው ሪሶርስ ውስን ነው። ከውስንነትም ደረጃ ደግሞ ተበትኗል፣ ለውጥ ማምጣት በማይችልበት ደረጃ። ስለዚህ እነዚህ የተበተኑ ውጤቶችን የተበተኑ ሪሶርሶችን እየሰበሰብክ ውጤት ማምጣት ወደሚችል ደረጃ ማክሲማይዝ ማድረግ አለብህ ማለት ነው። በንግግራቸው ውስጥም በመጽሐፋቸው ውስጥም ጠቅላይ ሚኒስትሩ ያነሱት አንድ ነገር አለ። እያንዳንዱ ነገሮችን አንድ ኖርማል ሲቱዌሽን በሚሰራበት ደረጃ እየሰራን የትም ልንደርስ አንችልም። የሲሞን ጎልደን ሰርክል የሚለው ዋይ ሃው ኤንድ ዋት ብለን መጠየቅ አለብን። ዋይ ስትል ምክንያቱን፣ ሃው ስትል ፕሮሰሱን፣ ዋት ስትል ደግሞ መዳረሻ የት ነው የምደርሰው የሚለው መመለስ አለበት አንድ መንግስት። ስለዚህ ለእኔ በንግግራቸው ውስጥ አንደኛው እንደ ሀገር ደሃ የነበርነው ስለመረጥን ነው። ይሄ በራሱ የሚፈጥረው ቁጭታል መርጠን ነው ደሃ የሆነው ምክንያቱም ይሄ ሀገር ቀላሉን ነገር አይደለም የቻለው ከባዱን ነገር ነው የቻለው ይሄን ሀገር ባለው ሪሶርስ ይዘን። ምክንያቱም አንድ ሀገር ለማደግ በልቶ ለማደር በቂ ውሃ ያለው ሀገር፣ በቂ አፈር ያለው ሀገር፣ እነዚህን ማዋሃድ የሚችል በቂ የሰው ኃይል ያለው ሀገር ደሃ መሆን መራብ ከባዱ ነገር፣ ቀላሉ ነገር ማደግ ነው። ቀላሉን ነገር አልቻልንም፣ ከባዱን ነገር ነው የቻልን። ስለዚህ ከዚህ ሰርክል መውጣት በሰፊው አንስተዋል። በንግግራቸው ብዙ ጊዜ መደመር መደመር መደመር ሲባል ስለ መቀነስም ስለ ዜሮ ማድረግም አውርተን አናውቅም። እሳቸው በዚህ ፕሮግራማቸው ላይ በዝርዝር ዜሮ ማድረግ ሁ ለምሳሌ ዜሮ ማድረግ ያሉት ምንድን ነው? ሌብነትን፣ መንደርተኝነትን፣ እነዚህ እነዚህ ነገሮች መቀነስ የሚቀነሱ ጉዳዮች ደግሞ የኑሮ ውድነት፣ የኑሮ ጫና፣ እነዚህ መቀነስ ያለባቸው ነገሮች ናቸው። ስለዚህ ማክሲማይዝ ማድረግ ያለብን ማክሲማይዝ ማድረግ አለብን፣ መደመር ያለብህን መልቲፕላይ ማድረግ ያለብን ማባዛት ያለብህን ማባዛት አለብን። ዚሮ ማድረግ ያለብን ቶለሬት ማታደርጋቸው። ምክንያቱም አሁን ያለው የዚህ ሀገር ትልቁ ችግር አንደኛው ድህነት ነው፣ ሁለተኛው ድንቁርና ነው። ስለዚህ በትምህርት ድንቁርናህን ትዋጋለህ፣ በስራ ድህነትህንም ትወጣለህ። ይሄንን ለማድረግ አንደኛው ነገር ለዚህ መንግስት ትልቁ ስጋት፣ ለእኛ ብቻ መንግስት ሳይሆን ለኢንታየር በዓለም አቀፍ ደረጃ ይሄ ሁለተኛው የሶስተኛው ዓለም እንትም ትሏል። ያ ሁለተኛው የሶስተኛው ዓለም ችግር አይደለም፣ የዓለም ኢን ጀነራል ትልቁ ችግር ሌብነት ነው፣ ሙስና ነው፣ ይሄ የአስተዳደር ብልሹነት ነው። ስለዚህ ይሄንን ዜሮ ማድረግ ነው ጠቅላይ ሚኒስትሩ ሲሉ የነበረው። ስለዚህ ለእኔ አሁን ጠቅላይ ሚኒስትሩ ባነሱት በፕሮግራሙ ላይ ኢንጀነራል ያየሁት አንደኛው ስለ ሉዓላዊነት ዲፋይን ያደረጉበት መንገድ፣ ምክንያቱም ያለን ሀገር ለማኝ ሀገር ነው። ስለዚህ ለማኝ ሀገር ይዘ ሉዓላዊነት ልታወራ አትችልም። ለማኝነት በስንዴ ብቻ አይገለጽም። ለማኝነት በባህር በርም ይገለጻል፣ በወደብም ይገለጻል፣ በብዙ ነገሮች በኢንዱስትሪያል ባይ ፕሮዳክትስ ኤንድ ፕሮዳክትስ ይገለጻል። ስለዚህ ከዚህ ልመና ካል ወጣ ሉዓላዊ ሀገር ነኝ ማለት አይቻልም የሚል ቁጭት ፈጥሯል።